በበረከቱ ሀባይብ እንዴት ናቸው ሰላማችሁ? ሰላም ከልካሁ ሰላም ነው። ዛሬ ይዤላችሁ የመጣሁት እንጀራ እንዴት መጋገር እንዳለባችሁ በመዳን ቤት ማለት ሁሉም ሰው ያውቃል። እንጀራ መጋገር ግን ደንድ ጊዜ ትንሽ መሻወር ተራቀብን ቶሎ ቶሎ ጃዘማን መውጣት ሆነ እንጀራ ማረን ምጣድ የለም። ዱቄት ስድሞዋ ማለት ዱቄት እንኳን የቺ ትንሿ እንዳለ ሁሉም ያውቃል። ዱቄት ያለመግዛት ምናምን ትንላለን አንዳንድ ጊዜ በተለይ በተለይ መጣጅ ማለት ነው። ብዙዎቹ ቤት ዝም ብሎ እንቁላል መስሪያ የተላላጠ ምናምን እንጂ አይኖርም፣ ግን ይሄ ኬኩ ይኖራል ብዙዎቹ ቤት ማለት ነው። ግን ያኔ ያወጣል ብለን ብዙ ጊዜ የማንሞክረው ሰዓት አለ ማለት ነው። እኔ ግን ወላሄ ተሌላ ሰዎች ምናምን አይደለም፣ ዝንገት ነው የሞከርኩት። ዝም ብሎ በቃ ያወጣል አያወጣም፣ እኔ ማለት ሞከርኩት። ግን ማሻአላ፣ ተባረከ፣ ራህማን ወላሄ በጣም የሚያምር እንጀራ ነው ያወጣልኝ። ለዚህ በትንሿ ነው፣ በነገራችን ላይ ቆየሁ የተጀመርኩኝ ማለት ነው። ይህን ገዝቼ እቺ ዱቄት አስራ ሶስት ብር ናት። ይህን ገዝቼ ጋግራለሁ ትንሽ ትንሽ ለሁለት ቀን የሚሆን ምናምን ማለት ነው። ከዛ ነው ይሄም የመሻወራን ክፍልም ቶሎ ቶሎ ቢጫ ሳነህድ አማርን እንጀራ ምናምን ለምትሉ ጋግሩና ብሉ። ወላሂ ካሜራ ላይ ብዙ ማያምር ምንችላል፣ እንዲሁ ሲታይ በጣም ነው የሚያምረው። ወላሂ ወዘነው ምናምን እንደገና ደግሞ ማለት ነው

ራሴ ነው ወላ የሞከርኩት። እንጀራ ተስፋዎች አይደለም፣ ይህ እንጀራ ያወጣል። የኬኩ ማለት ነው ኬክ ምናምን ፈጣየር ነው እንጂ ፈጣየር ምናምን የሚሰሩበታል ማለት ነው። እና የብረት ድስት ክዳን አይጠፋም። ትልቅ ከርናችሁ መጋገር እና እየጋገራችሁ ብሉ። ምንም ቢሆን ቢያንስ በሶስት ወር በአራት ወር ብርታስ ውስድ ያላችሁ አይደለም? የዛ ሰዓት በርበሬ እና ሽሮ አስመጥታችሁ ፍሬ ዘር አድርጋችሁ ሲያምራችሁ ግር እያደረጋችሁ ሽሯችሁን እየሰራችሁ ማብላት። ከምር ጧጧት ይሄ ጅብን ምናምን ውስጥ ሆብዝ ምናምን የመረራችሁ ካላችሁ እንደኔ ወላሂ በጣም ጥሩ ሀሳብ ነው ማለት ነው። ራሱ ቅርብ የሆናችሁ ማለት ነው። ነገ አስመጥታችሁ አዘርጉት እንጀራ ማለት በአማራችሁ ሰዓት መሰለን ለአስር ብር እንጀራ ተብሎ ሰላሳ ብር ሀምሳ ብር መሻወር ተመክፈል። በአስር ብር ዱቄትሽን ቀንጠበርቅሽ እየሰራሽ መንጋት ወላይ እና እንደዛ ነው እላችኋለሁ። ኋላ ብዛባችሁ ዶቼ እና ተጠቀሙበትሽ የጥቅማችኋል ብዬ ነው።